አብዛኛው ሐዋርያት ከሰጡን ወግና ስርዓት ውጭ የሆነውን ነገር በቸርች ውስጥ እንድንለማመድ በሬ ከፈቱ ልን እነማን ናቸው? በቤተ ክርስቲያን ውስጥ የሚነሱ ነቢያቶች አይደሉምን? ሁሉም ነገር መስመር ለቆ መረን ለቆ የእብድ ቤት እንዲሆን ያደረጉት የቃሉ አስተማሪዎች የሆኑ አሉ። ለመሆኑ የቃሉ አስተማሪዎች ወይስ ዘማሪዎቹ ኳይሮቹ የሆኑ ነውን? ወይስ ያለውን እብደት በቤተ ክርስቲያን ውስጥ ያስፋፉት ሁሉም ፕሮፌት በቀለ ፕሮፌት ማሞ ፕሮፌት አስ ፕሮፌት እንትና ፕሮፌት እንትና ፕሮፌት ጸጉሩ ካደገለት ሁሉም ምን ይሆናል ፕሮፌት ይሆናል እነዚህ አይደሉም ምን ቤተ ክርስቲያን ቀውጢ እንድትሆን መስመር እንድታጣ ዳንስ ቤት እንድትሆን ያደረጉት ሽቁል የሚሸቀለው በእነሱ አይደለምን ያልዳን ወዳን የሚባለው በእነሱ አይደለምን ተፈውሰሻል አገር ትዞር ያለሽ ተብሎ በማግስቱ ጥሩም በሚ ተነፍቶ ሞተች እኮ የሚባሉት እነሱ አይደሉም። የሰፈር መሳቂ ያረጉ እነሱ አይደሉም? እና ናቸው፣ ነቢያቱ ናቸው። ምንድነው ችግሩ ሲባል ነቢያቱ የብሉይ ኪዳኑ ኢሳያስ፣ ኤርሚያስ፣ ሕዝቅኤል አይነት ነቢይ የሆኑ መሰላቸው። የአፋቸውም ቃል እንደ ብሉይ ኪዳኑ መጽሐፍ ስልጣን ያለው ትንቢት መሰላቸው። ህዝቡም ተቀበላቸው። ትምህርቱም ይላል እውቀቱም የለም። እንደውም ከመጽሐፍ ቅዱስ ላይ ህዝቡ እነሱ የሰጡትን ቃል እግዚአብሔር የሰጠኝ ቃል ብለው እያንጎዋለቡ መኖር ጀመሩ። ናና ገላትያ ጥና አይሰማህም? ኤፌሶን አይሰማህም? ቆሮንቶስ ጥና ኧረ ምን ይልሃል መሰለ? እዛ ቸርች ትንቢት የለም ይልሃል። ቅዱስ መጽሐፍ ደግሞ የሚናገረው እኛ ግን ከትንቢት ሁሉ ይልቅ የጸና የትንቢት ቃል አለን ይህንንም ቃል ጌታ ኢየሱስ እስኪመጣ ድረስ ሰው በጨለማ ሲሄድ ሻማን ወይም ችቦ መብራትን እንዳይጠፋበት ተጠንቅቆ እንደሚይዘው እናንተም ይህንን ቃል ጌታ እስኪመጣ ድረስ ጠንቅቃችሁ ያዙ። ይህ ከትንቢት ሁሉ የጸና የትንቢት ቃል ነው። መጽሐፍ ቅዱስ ከዘፍጥረት ፍጥረት እስከ ራእይ በትንቢት መንፈስ የተጻፈ ነው። ስታጠናው ትንቢት ነው። ሰምተው ስትጸልይ ትንቢት ነው። አንብበህ አሜን ስትል ትንቢት ነው። ከዘፍጥረት እስከ ራእይ የጸናይ ትንቢት ቃል ነው። አትመረምረው። ቼክ አታደርገው። የእግዚአብሔር ነው አይደለም ብለህ አትፈትሸውም። እንደ ወንድሞቼ እንደ እህቶቼ ትንቢት፣ ይሄ ጸናይ ትንቢት ቃል ነው። ለዚህ ነው በብዙ ትንንሾቹ ትንቢቶች ያልተፈጸሙ ነገሮች። ዴቭ፣ እኔ እኮ ቃሉን እየተማርኩ ብቻ ብዙ ነገር ተቀየረልኝ የምትሉት ለምንድን ነው? ይህ የጸናይ ትንቢት ቃል ነው። ያ ገና ቼክ የሚደረግ የሚመረመር ሊሆንም ላይሆንም የሚችል ብለርድ ነው፣ ግልጽ አይደለም። ስለዚህ ጣም መታገስ ከስሜት ነፃ መውጣት ወዘተ ወዘተ መሆን አለበት። ስለዚህ ኢሳያስ ኤርምያስ ጋር እኩል የሆነን እንዳይመስለን። የነሱ ትንቢትና በእኛ ውስጥ የሚመጣው ነገር አይገናኝም፣ ርቀት አለው የስልጣንም የምንም ቃል